ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን ከኢፌዴሪ መከላከያ ሰራዊት ቴሌቪዥን ፕሮግራም ሳምንታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ምክትል መቶ አለቃ በላቸው ክንዴም። ለመከላከያ ሚኒስቴር ተጠሪ የሆኑ ፈጻሚ አካላት ስራቸውን በትጋት በማከናወናቸው የዘጠኝ ወር ዕቅድ አፈጻጸማቸው አበረታች መሆኑ ተገለጸም ውጤቱ ተቋሙን በትጋት በሙያ እውቀት በሚመሩ ፈጻሚና አስፈጻሚ አካላት የተመዘገበ መሆኑን የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። የፈጻሚ አካላቱ እቅድ አፈጻጸም ውይይት በተደረገበት መድረክም ሰራዊቱን ከአዳዲስ ቴክኖሎጂ ጋር በማዋሃድ የኢንዱስትሪዎችን አቅም በማሳደግ ወታደራዊ ዲሲፕሊንን ከፍ በማድረግ የሰው ሀብት አቅምን በማደራጀትና በማዘመን ተቋማዊ የገጽታ ግንባታ ስራዎችን በሚዲያ በመስራት የስራ ተጽእኖን ግንዛቤ በማሳደግና በሌሎችም የስራ ዘርፎች አበረታች ውጤት መገኘቱ ተገልጿል። በቀሪው ጊዜ ከዚህ የተሻለ ቅድ አፈጻጸም ውጤት ለማስመዝገብ ሚኒስትሯ ኢንጂነር አይሻ መሐመድ ቀጣይ የትኩረት አቅጣጫዎችንም አስቀምጠዋል። ዘገባው የደረሰን ከመከላከያ ህዝብ ግንኙነት ነው። የኢፌድሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ የመከላከያ ሰላም ማስከበር ማዕከልን ጎበኙ። ሚኒስትሯ ማዕከሉ የሚያስገነባቸውን የተለያዩ መሰረተ ልማቶችም ተመልክተዋል። ኢንጂነር አይሻ ማዕከሉ እየሰጠ ያለው የማስተርስ ትምህርት መርሃ ግብርና የአጫጭር ኮርስ የሚበረታታ እንደሆነም ገልጸዋል። በማዕከሉ ስር የሚገኙ ክፍሎችን የበለጠ ለማዘመንና ዘመኑን እንዲመጥኑ ከማድረግ በተጨማሪ ደረጃውን የጠበቀ ትምህርትና ስልጠና ለመስጠት እየተሰራ ስለመሆኑም የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነ መንግስቴ አስረድተዋል። ዘገባው የፍሬህይወት ተፈራ ነው። የደቡብ እዝ የሚሰጠው የአቅም ግንባታ ስልጠና የሰራዊቱን ሁለንተና የዝግጁነት እያሳደገው እንደሚገኝ የደቡብ እዝ ዋና አዛዥ ሌትናል ጀኔራል ሰለሞን ኢተፋ ገለጹም። በእዙ ከመቶ መሪ ጀምሮ በየደረጃው ላሉ የሰራዊት አመራሮች እየተሰጠ ያለው ስልጠና አንድ አይነት አስተሳሰብ በመፍጠር ግዳጅን በተናበበ መልኩ በአመርቂ ውጤት ለመፈጸም ከማስቻሉም ባለፈ ሁለንተና አቅምን ያሳድጋል ያሉት ሌትናል ጀኔራል ሰለሞን ኢተፋ የእዙ ማሰልጠኛ ማዕከል የአመራሩን አቅም በስልጠና በማጠናከር ተተኪዎችን በማፍራት የእዙን ወታደራዊ ዝግጁነት ለማረጋገጥ እየሰራ ነው ብለዋል። ሌትናል ጀነራል ሰለሞን ኢተፋ በማሰልጠኛው የስልጠና ሂደት እና በቀጣይ ሊሰሩ በታቀዱ ስራዎች ዙሪያ ከማሰልጠኛው አመራሮች ጋር ተወያይተዋል። አዛዡ ከሰልጣኙና አመራሮች የሚጠበቀውን ውጤት አስመልክተው የስራ አቅጣጫም ሰጥተዋል። ይህ በእንዲህ እንዳለ በደቡብ እዝ ዋና አዛዥ ሌትናል ጀኔራል ሰለሞን ኢተፋ የተመራ የእዙ ከፍተኛ አመራሮች ቡድን በእዙ ማሰልጠኛ ትምህርት ማዕከል እየተሰሩ የሚገኙ የተለያዩ የግብርና ስራዎችንም ጎብኝቷል። በሌላ በኩል ደቡብ እዝ የላቀ የግዳጅ አፈጻጸም ውጤት ላስመዘገቡ ክፍሎች የማበረታቻ ሽልማትና እውቅናም ሰጥቷል። ተሸላሚ ክፍሎቹ በተሰማሩበት የግዳጅ ቀጠና፣ የህዝብ ሰላም የሚያወቁ ጸረ ሰላም ኃይሎችንና ተላላኪዎችን የመደምሰስ ተልኳቸውን በብቃት በመውጣታቸው ለእውቅናና ሽልማት መብቃታቸው ተገልጿል። ዘገባው የመብራቱ አራርሶ ነው። ኢትዮጵያ እየገነባቸው ለምትገኘው ጠንካራና ፕሮፌሽናል ሰራዊት የመከላከያ ትምህርትና ስልጠና ዋና መምሪያ ውጤታማ ተግባር እንደሚገኝበት የዋና መምሪያው ኃላፊ ሌትናል ጀነራል ይመር መኮንን ገለጹም። ዋና መምሪያው የዘጠኝ ወር የስራ አፈጻጸሙንም ገምግሟል። በውይይት መድረኩም የተቋሙን ፍላጎት መሰረት ያደረገ ስራ ለመስራት የሚያግዙ ሀሳቦች ተዳሰዋል። ልደታ ስረስ ተጨማሪ አላት። ኢትዮጵያ እየገነባች በምትገኘው ጠንካራና ፕሮፌሽናል ሰራዊት የትምህርትና ስልጠና ዋና መምሪያ ውጤታማ ተግባር የጎላ ሚና እያበረከተ እንደሚገኝ ነው የተገለጸው። ዋና መምሪያው ከመሰረታዊ ወታደር ጀምሮ እስከ ከፍተኛ የአመራር እርከን ደረጃ ለሚገኙ የሰራዊት አባላት የተለያዩ ወታደራዊና ሙያዊ ስልጠናዎችን በመስጠት ሰራዊቱንና ተቋሙን ለማዘመን በሚደረጉ እንቅስቃሴዎች ጉልህ አስተዋጽኦ እያበረከተ እንደሚገኝም ሌትናል ጀኔራል ይመር መኮንን ተናግረዋል። አሁን ኢትዮጵያ የምትፈልገው ጠንካራ ሰራዊት ገንብታለች። ካን የገነባው ስልጠና መምሪያ ዋና መምሪያው የሰራዊቱን ግዳጅ አፈጻጸም ስኬታማና በእውቀት ላይ የተመሰረተ እንዲሆን ለትምህርትና ስልጠና ጥራት ትኩረት ከመስጠቱን ባሻገር ግብን አስቀምጦ በመስራት ላይ መሆኑንም ሌተናል ጀኔራል ይመር መኮንን ገልጸዋል። ሰራዊቱን ከዘመኑ ጋር አብሮ እየዘመነ እንዲሄድ በማድረጉ በኩል ጉልዕ አስተዋጽኦ እያበረከተ የሚገኘው ዋና መምሪያው በተለያዩ የልማት ተግባራትና ማህበራዊ እንቅስቃሴዎች ላይ በመሳተፍ አበረታች ውጤቶችን እያስመዘገበ ስለመሆኑም ተገልጿል። በመድረኩም የመከላከያ ትምህርትና ስልጠና ዋና መምሪያ እንዲሁም በስሩ የሚገኙ ማሰልጠኛዎችና ኮሌጆች መለያ ምልክታቸው ተመርቆ ይፋ ተደርጓል። በመከላከያ ሎጂስቲክስ ዋና መምሪያ ስር የሚገኘው የትራንስፖርት መምሪያ ከሁሉም የሰራዊታችን ክፍሎች የተውጣጡ የከባድ ጭነት ተሽከርካሪ አሽከርካሪዎችን አሰልጥኖ አስመረቀም። ትራንስፖርት መምሪያው በማንኛውም ጊዜና ወቅት የሚሰጠውን ግዳጅና ተልእኮም በአስተማማኝ ከመፈጸም በተጨማሪ ከጊዜ ወደ ጊዜ የላቀ ስኬት እያስመዘገበ መሆኑን የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሌትናል ጀነራል አብዱራህማን እስማኤል ገልጸዋል። ተመራቂዎቹ ወደ ስራ ሲገቡም ዘመናዊ ከባድ የጭነት ተሽከርካሪዎችን ከአደጋና ውድመት በመጠበቅ ለሰራዊታችን ፈጣንና ቀልጣፋ አገልግሎት መስጠት እንደሚጠበቅባቸው ሌትናል ጀኔራል አብዱራህማን አሳስበዋል። የመከላከያ ትራንስፖርት መምሪያ ኃላፊ ኮሎኔል ፍቃዱ ታደሰ በበኩላቸው ተመራቂዎቹ ሙያው የሚፈልገውን እውቀትና ክህሎት መላበሳቸውንና በስነ ምግባር ታንጸው ለምረቃ መውቃታቸውንም ገልጸዋል። ዘገባውን ያደረሰን የዋና መምሪያው ስነ ልቦና ግንባታ ቡድን ነው። የጦር ላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ከፍተኛ መሻሻሎችን ያሳየ ውጤታማ ማሰልጠኛ መሆኑን የትምህርትና ስልጠና ዋና መምሪያ ኃላፊ ሌትናል ጀነራል ይምር መኮንን ገለጹ። ሌትናል ጀኔራል ይምር መኮንን ከማሰልጠኛው አመራሮች ጋር ባደረጉት ውይይት ማሰልጠኛው በከፍተኛ የለውጥ ሂደት ላይ የሚገኝ መሆኑን ጠቁመው በቀጣይም ወጪ ቆጣቢ የፈጠራ ስራዎችን ማጎልበትና የስልጠና ሂደቱን የበለጠ ውጤታማ ማድረግ እንደሚገባ ገልጸዋል። ማሰልጠኛው ከማህበረሰቡ ጋር ባለው መልካም ግንኙነት የሚያከናውናቸው የተለያዩ ተግባራት የሚመሰገኑና ተጠናክረው ሊቀጥሉ እንደሚገባቸውም ሌትናል ጀኔራል ይመር መኮንን ተናግረዋል። ይህ በእንዴ እንዳለ የጦር ላይ ከፍተኛ ባለሌላ ማረግተኛ ማሰልጠኛ የሰራዊቱን ኑሮ ለማሻሻል የግብርና ልማት ስራዎች ላይ ትኩረት መስጠቱንም አዛዡ ብርጋዴር ጀኔራል ጡም ሲዶ ፊታሞ ገልጸዋል። ማሰልጠኛው የከብት እርባታና የግብርና ስራ ውጤቶቹን ለሰራዊቱና ቤተሰቦች በዝቅተኛ ዋጋ ከማቅረቡ ባሻገር ለአካባቢው ማህበረሰብ የስራ ዕድል በመፍጠርም የራሱን ሚና እየተጫወተ እንደሚገኝ ብርጋዴር ጀነራል ጦምሲዶ ፊታሞ መናገራቸውንም ማርታ ግርማ ዘግባለች። የአሜሪካ ዋር ኮሌጅ ተማሪዎች የመከላከያ ዋር ኮሌጅን ጎበኙ። ኮሌጁ በስትራቴጂክ የአመራርነት ክህሎት ስልጠና በብቁ መምህራኖቹ በመታገዝ ስትራቴጂካዊ የጦር መሪዎችን እያፈራ እንደሚገኝ አዛዡ ብሪጋዴር ጀነራል ቦልቲ ታደሰ አስረድተዋል። የትምህርትና ስልጠና ዲኑ ኮሎኔል ጥላሁን ደምሴ በበኩላቸውም ኮሌጁን ዘመናዊ ቴክኖሎጂን የሚጠቀም የልህቀት ማዕከል ለማድረግ በትኩረት እየተሰራ ስለመሆኑም ገልጸዋል። ይህ በእንዲህ እንዳለም ዋር ኮሌጅ የተሞክሮ ለውጥ አካሂዷል። ለኮሌጁ ማህበረሰቦች ተሞክሯቸውን ያካፍሉት የማዕከላዊ እዝ አዛዥ ሌትናል ጀኔራል ዘውዱ በላይና የሰሜን ምዕራብ እዝ አዛዥ ሌትናል ጀኔራል ብርሃኑ በቀለ ናቸው። ሰራዊታችን በተቀናጀ ስትራቴጂካዊ ስልትና የአመራር ብቃት ከውስጥና ከውጭ የሚሰነዘሩብንን ጥቃቶች በመመከት ሀገር አፍራሽ ተልዕኮችን ማምከኑን የማዕከላዊ እዝ አዛዥ ሌትናል ጀኔራል ዘውዱ በላይ ገልጸዋል። የሀገራችንን ዘላቂ ሰላም በማስፈን የልማት ተግባራትን ማፋጠን ከሁሉም ማህበረሰብ የሚጠበቅ ተግባር መሆኑንም የገለጹት ደግሞ የሰሜን ምዕራብ አዛዥ ሌትናል ጀኔራል ብርሃን ተጠናክሮ መቀጠሉንም ጀኔራል መኮንኖቹ ጠቁመዋል። የተሞክሮ ልውውጡ የመማር ማስተማር ሂደቱን የሚደግፍና የአመራርነት ክህሎትን ይበልጥ የሚያሳድግ ስለመሆኑም ተገልጿል። ዘገባው የራሄል ገዛይ ነው። በመከላከያ ፈንጅ ማምከን ቢሮ አዘጋጅነት ዓለም አቀፉን የፈንጅ ማምከን ቀንን አስመልክቶ ከተለያዩ ሀገር በቀልና ዓለም አቀፍ በጎ አድራጎት አካላት ጋር ውይይት ተካሄደም። ውይይቱ ከፈንጅ የጸዳች ኢትዮጵያ መፍጠር የሚል ዓላማን ለመደገፍ የጸረ ሰው ፈንጆችን አጠቃቀም፣ ማከማቸት፣ ማምረትና ማስተካከል ክልከላ ስምምነቶችን ሙሉ ለሙሉ ተግባራዊ ለማድረግና በሀገሪቱ የተገኘውን ለውጥ ለመገምገም እድል የሰጠ መሆኑን የመከላከያ ፈንጅ ማምከን ቢሮ ኃላፊ ብርጋዴር ጀነራል ታደሳ መሎ ተናግሯል። ቢሮው በያዘው የበጀት ዓመት በሶማሌ ክልል ለረጅም ዓመት ተዘግተው የነበሩ መንገዶችን ከፈንጅ በማጽዳት ለእንቅስቃሴ ክፍት ማድረግ እንደቻለ አስታውቋል። ዘገባው የልደት አስረስ ነው። የመከላከያ ዋር ኮሌጅ ለልዩ ዘመቻዎች ዕዝ አመራሮች በሀገራዊ ሰላም ደህንነትና ቀጠናዊ ጉዳዮች ዙሪያ የግንዛቤ ማስጨበጫ ስልጠና ሰጠም። ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠናም ውስብስብ የሰላም ችግር ያለበት ነው ያሉት ትምህርቱን የሰጡት የኮሌጁ አዛዥ ብርጋዴ ጀነራል ቦልዲ ታደሰ ዓለም አቀፋዊ የደህንነት ምህዳሩም ፈጣን ተለዋጭና ኢተገማጭ በመሆኑ በሀገራችን ሰላም ላይ የራሱ ተጽዕኖ እንደሚኖረውም ተናግረዋል ኢትዮጵያ ብሔራዊ ጥቅሟን ለማንም ማሳልፋ የማትሰጥና ለራሷም ሆነ ለጎረቤቶቿ ሰላምና ደህንነት የቆመች ስለመሆኗም ብርጋዴ ጀነራል ቦልዲ ታደሰ አስታውሰዋል ዘገባው የአብዱራሃማን ሐሰን ነው የጦር ኃይሎች ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ከጤና ሚኒስቴር ጋር በመተባበር ከደረጃ ሶስትና ከእዝ ለተውጣጠው የሕክምና ባለሙያዎች ስልጠና መስጠት ጀመረም። ስልጠናው ሙያተኞች ያላቸውን እውቀትና የረጅም ጊዜ የስራ ልምድ የሚያጎለብቱበትና በየክፍሎቻቸው ለሚገኙ የሕክምና ባለሙያዎችም አቅማቸውን የሚያሳድጉበት መሆኑን በጤና ዋና መምሪያ የሰው ሀብትና የታካሚዎች መምሪያ ኃላፊ ኮሎኔል ያሬ ዳዳነ ተናግረዋል። የጦር ኃይሎች ስፔሻላይዝድ ሆስፒታል በራሱ አቅም ባዘጋጃቸው የህክምና ማሰልጠኛዎች ስልጠናው እንደሚሰጥ የጠቆሙት የሆስፒታሉ ስልጠና ዳይሬክተር ኮሎኔል ዶክተር አሰማ ተፈራም የስልጠና ማኑዋሉም በአዲስ አበባ ዩኒቨርሲቲ ተፈትሾ የጸደቀና ደረጃውን የጠበቀ መሆኑን ጠቁመዋል። ስልጠናው በውጊያ ወቅት የሚደርሱ ጉዳቶችን በመቀነሱ ረገድም የራሱ አስተዋጽኦ እንደሚኖረውም ኮሎኔል ዶክተር አሰማ ተፈራ ገልጸዋል። ዘገባው የብዙ አየው ተሾመ ነው። የመቻል ስፖርት ክለብ ደጋፊዎች ማህበር አመታዊ ጠቅላላ ጉባኤውን አደረገም። በመድረኩ የመቻል ስፖርት ክለብ ከደጋፊ ማህበሩና ከመላው የስፖርት ቤተሰቡ ጋር በጋራ በመሆን ለውጤት የሚያበቃ ሰፋፊ ስራዎችን እየሰራ እንደሚገኝ የስፖርት ክለቡ ስራ አመራር ቦርድ ሰብሳቢ ዶክተር ሰይፈ ጌታውን ገልጿል። ማህበሩ ያለውን የሀገር ፍቅርናውን ተጠቅሞ የሚያደርጋቸውን እንቅስቃሴዎች አጠናክሮ መቀጠል እንደሚገባው የመቻል ስፖርት ክለብ ዳይሬክቶሬት ዳይሬክተር ብርጋዴር ጀኔራል ኑሩ ሙዘይን አሳስቧል። በቀጣይም ክለቡ መላ የክለቡን ቤተሰቦችና ደጋፊዎችን ይዞም እንደ ተቋም በተለያዩ የስፖርት ዘርፎች ብቃት ያላቸው ተወዳዳሪ ስፖርተኞችን የማፍራት ሂደቱን አጠናክሮ እንደሚቀጥልም ብርጋዴር ጀኔራል ኑር ሙዘይን አረጋግጠዋል። የደጋፊዎች ማህበሩ የክለቡን ውጤታማነት ይበልጥ ማሳደግ በሚያስችሉ ጉዳዮች ዙሪያም ተወያይቷል። ዘገባው የልደት አስረስ ነው። የምስራቅ ግንባር ደረጃ ሶስት ሆስፒታል የሰራዊቱን የጤና ዝግጁነት ከፍ ለማድረግ የጀመራቸውን ስራዎች አጠናክሮ መቀጠል እንደሚገባውም ተጠቆመ። ሪፈራል ሆስፒታሉ የሕክምና ሙያተኞችን አቅም ለማሳደግ እየሰራ መሆኑንም አስታውቋል። መከላከያ የጀመረውን የፕሮፌሽናል ሰራዊት ግንባታ ሂደት ለማሳለጥ በየሙያ ዘርፉ የሚሰጡ ተከታታይነት ያላቸው ትምህርትና ስልጠናዎች ሚናቸው የላቀ መሆኑን የእዙ የሰራዊት ስነልቦና ግንባታ ኃላፊ ብርጋዴር ጀነራል ማርየም ትኩ ገልጸዋል። ጀነራል መኮንኑ ይህንን የገለጹት በምስራቅ ግንባር ደረጃ ሶስት ሆስፒታል ትምህርታቸውን እየተከታተሉ የሚገኙ ዘጠነኛ ዙር የክሊኒካል ነርሲንግ ተማሪዎች በጀመሩት ስፖርታዊ ውድድር መክፈቻ ላይ ነው። የምስራቅ ግንባር ደረጃ ሶስት ሪፈራል ሆስፒታል አዛዥ ኮሎኔል ብርሃኑ ዘውዱ በበኩላቸው ሆስፒታሉ እንደ ተቋም የተፈጠረለትን ምቹ የመማር ማስተማር ሁኔታ እንደ መልካም አጋጣሚ በመጠቀም በሕክምናው ዘርፍ ብቁና ተተኪ ሙያተኞችን እያፈራ መሆኑን ገልጸዋል። ዘገባው የአንዋር ሁሴን ነው። የማዕከላዊ እዝ መገናኛና ኢንፎርሜሽን ሲስተም መምሪያ ያሰለጠናቸውን የሬዲዮ መገናኛ ሙያተኞችን አስመረቀም። የእዙን የግንኙነት ስርዓት የበለጠ ለማዘመን የተሰጠው ይህ ስልጠና የሰራዊቱን የግዳጅ አፈጻጸም ውጤታማነት ከፍ እንደሚያደርገው የእዙ መሐንዲስ መምሪያ ኃላፊ ኮሎኔል ክፍሌ ሊበን ገልጸዋል። ተመራቂዎቹ የቀሰሙትን እውቀት ወደ ተግባር በመለወጥ ለእዙ ተልኮ ስኬት የበኩላቸውን አስተዋጽኦ ማበርከት እንደሚጠበቅባቸውም ኮሎኔል ክፍሌ ሊበን አሳስበዋል። ኮሎኔል ክፍሊ አያይዘውም እዙ በተለያዩ የሙያ ዘርፎች ሰራዊቱን ለማብቃት በትኩረት መሰራቱ እንደ ተቋም በመተግበር ላይ ያለውን የዘመናዊ ሰራዊት ግንባታ እውን ለማድረግ የራሱ ሚና እንደሚኖረው መጠቆማቸውንም ኤፍሬም አድማሶ ዘግቧል። በሌላ በኩል ደግሞ የማዕከላዊ እዝ ጤና መምሪያ ለእዙ ሴት የሰራዊት አባላትና ሴት ሲቪል ሰራተኞች በማህፀን በር ጫፍ ካንሰር ላይ ያተኮረ ስልጠና ሰጥቷል። በእዙ ጤና መምሪያ የማህፀን በር ጫፍ የቅድመ ካንሰር ምርመራ ባለሙያ ሲስተር እጸገነት የሱፍ እንደተናገሩት የካንሰር በሽታ በድምፅ አልባገዳይነቱ በሁለተኛ ደረጃ የሚቀመጥ መሆኑንም አስረድቷል። የማሕፀን በርጫፍ ካንሰር በሴቶች ላይ የሚያደርሰውን ተጽዕኖ ለመከላከል ስልጠናው የራሱ ድርሻ እንደሚኖረውም ተጠቁሟል። መሐመድ አህመድ እንደዘገበው በመከላከያ ሰራዊት ፋውንዴሽን ስር የሚገኘው የሁርሶ እርሻ ልማት የአትክልትና ፍራፍሬ እንዲሁም የእንስሳት ተዋጽኦ ምርቶችን በብዛትና በጥራት እያመረተ መሆኑን አስታወቀም። የሁርሶ እርሻ ልማት ዳይሬክቶሬት በ45 ቀን የሚደርሱ የስጋ ዶሮዎችን ማርማት መጀመሩንና 15 ሄክታር ብርቱካን ማልማት መቻሉን የገለጹት ዳይሬክተሩ ሌተናል ኮሎኔል ረቡ ማጂፋር በቀጣይም ብርቱካንን ከመቶ ሄክታር በላይ ለማልማት እቅድ መያዙን ጠቁመዋል። የእርሻ ልማቱን የእንስሳት ተዋጽኦና የአትክልትና ፍራፍሬ ምርቶችን ለሰራዊቱ ከማቅረብ ባለፈ ለድሬዳዋ ሐረርና ጅጅጋ ማህበረሰቦች እንዲደርስ እያደረገ እንደሚገኝም ሌተናል ኮሎኔል ረቡ ማጅፋር ገልጸዋል። የቀድሞ የኢትዮጵያ ሰራዊት ድጋፍና ልማት ማህበር ስያሜውን ብሔራዊ የኢትዮጵያ ሰራዊት ማህበር በሚል መቀየሩን አስታወቀም። የማህበሩ የቀድሞ መጠሪያ ለኢትዮጵያ የተሰዋና የቆሰለውን ጀግና ሰራዊት ዋጋ የሚያሳንስ በመሆኑ የስያሜ ለውጥ መደረጉን የማህበሩ ፕሬዚዳንት ሀምሳ ለቃ ብርሃኗ አማረም አስረድተዋል። ማህበሩ የስያሜ ለውጡን አስመልክቶ ባዘጋጀው መድረክ የተገኙት አምባሳደር ዲና ሙፍቲም የሀገር ባለውለታ ጀግኖችን ማክበር የሁሉም ዜጋ ተግባር ሊሆን እንደሚገባም ገልጸዋል። ትውልዱ የአባቶቹን የጀግንነት ውርስ በመቀበል የሕዝብን ሰላምና ደህንነት መጠበቅና የሀገር ሉዓላዊነት በማጽናት ማስቀጠል እንደሚጠበቅበትም አምባሳደር ዲና ሙፍቲ አሳስበዋል። በተቋም ደረጃ የኢትዮጵያን ወታደራዊ ቅርሶች በተደራጀና በዘመናዊ ሙዚየም ለመሰነድ የመከላከያ ቅርስ ጥናት አስተዳደር ዳይሬክቶሬት በከፍተኛ ተነሳሽነት እየሰራ እንደሚገኝ ዳይሬክተሩ ብርጋዴር ጄኔራል ደሳለኝ ዳቼ በመድረኩ ለተሳታፊዎች ጠቁመዋል። አስማር ወርቅ አስታወሰኝ እንደዘገበችውም ተመልካቾቻችን፣ ዜና መከላከያን በዚሁ አበቃን። ቀሪ የመከላከያ ቴሌቪዥን ፕሮግራም ዝግጅቶች ይቀጥላሉ።